ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደህናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ውድ ቤተሰቦች ዛሬ ደሞ ባዲስ ቪዲዮ መስላችኋለሁኝ። እንግዲህ እንደምታዩት ከዚህ ያቀረብኩት አሳምቡሳ አሳምቡሳ የምሰራበት ነው፣ አሁን ላይ ያለ ነው። እንግዲህ መጨረሻው ላይ ደርሰናል፣ ረመዳን እያለቀ ነው። ያው እንግዲህ በስተመጨረሻ የእናንተን ምግብ መቅመስ አለብን። እስከዛሬ እንግዲህ እነሱ የሚጠቀሙት እንግዲህ ታውቃላችሁ ቺዝ ሚት ነው የሚበሉትና እናንተ ግን ስጋ ነክ ይሄን ወተት፣ ሁሉን ነገር አንጠቀምም ትላላችሁ። እና እንዴት እያደረጋችሁ ነው የምትጠቀሙት? እና አንቺ የምትጠቀም ይሆን እስኪ ስሪና አቅምሽን። አሁን መጨረሻው ላይ ነው አለ ነው እና መቅመስ አለብን አሉ ማለት ነው። እና እኔም ሺ ይሰራላችኋለሁ ብዬ እንግዲህ ዛሬ ልሰራላቸው ተዘጋጅቻለሁኝ። እንግዲህ ከሰራው አይቀር ለእናንተ ማሳየት አለብኝ ብዬ ነው ማለት ነው። ውድ ቤተሰቦቼ እንግዲህ እንደምታወትኝ ከዚህ የተቀቀለ ምስር አለን፣ ካሮት ከዚህ ደግሞ ይሄ የምታወት ችስ እንዳይመስላችሁ ይሄ ማለት ነው፣ ይሄ ልጭ ማለት ነው። ከላይ ያለውን አንስቼ በትንሽዬ ውሃ ከፈለ ውሃ ላይ ጨምሬ ትንሽ ሞቅ ሲል ብዙም አላበስለውም። ከዚያ በመበረሻ አበርሸዋለሁኝ እንደዚህ አደርገዋለሁ ማለት ነው። ከዚያ እነዚህን እንግዲህ በአንድ ላይ አቀላቅዬ ነው እንግዲህ አሳ ሳምቡሳውን የምጠቀልለው ማለት ነው። ውድ ቤተሰቦቼ እንደምትወዱትኝ እርግጠኛ ነኝ። እናንተም ሰርታችሁ እንደምትሞክሩት እርግጠኛ ነኝ። በጣም ቀላል፣ በዛ ላይ ጣሙን ምን ብዬ ልንገራችሁ? በጣም ቆንጆ ነው። በዛ ላይ እና ስራውም ብዙም የሚያስቸግር አይደለም ማለት ነው። ከዚህ እንግዲህ እንደምታወትኝ ቃሪያ አለኝ። ቃሪያው በጣም የሚያቃጥለው አይደለም ያው እነሱ ስለማይፈልጉ። ሽንኩርት አለኝ፣ ነጭ ሽንኩርት አለኝ፣ እንደምታዋቸው እነዚህ ግባቶች ማለት ነው። ከዚህም ዘይት አለኝ። እንደዚህ አድርገን እንግዲህ እንሰራለን ማለት ነው። አጠቃላሉንም ስጠብስ ምን ስር ሁሉንም አሳያችኋለሁ ማለት ነው። እና አብራችሁ ተከታተሉ። በዚህ አጋጣሚ አበረታቱኝ። ውዶችዬ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ምክንያቱም እናንተ ስታበረታቱ ነው የበለጠ መበረታው ማለት ነው። እና ወደ ቤተሰቦች እንግዲህ ወደ ስራችን እንቀጥል ማለት ነው። አብረን ነው እንግዲህ የምናቁላለው የምንጠቀልለው የምንሰራው እስከ መጨረሻ አብራችሁኑ አሳያችኋለሁኝ። እንግዲህ ቤተሰብ ወደጋ ለመጥበሳችን ትንሽ ጊዜ ይጠብ እናደርጋለን ነው በጣም ተደንቀውበታን በነገራችን ላይ ማለት ነው እና እንዴ እስከ ዛሬ ለምን አልሰራችሁ? ግንም እንደዚህ ከሆነ አዳም እና ምን እያሉታቸውም እኔ ያው ብዙም የኛን ምግብ የሚወዱት አይመስለኝም ነበረ። ግን በጣም ሀሪፍ ነው፣ እየሰራችሁ ሞክሮቱ። በጣም ቀዳል ነው። በዛሌ ተህም ስራችሁ በጣም በስል እንደሄድባችሁ፣ ልባቹ ያው መጠነኛ አድርጋችሁ ነው ስትቀቅሉ፣ እንትን እንደሄድባችሁ ውሃ በጣም እንዳያመጣባችሁ ማለት ነው። በጣም ቆንጆ ነው እየሰራችሁ ሞክሩት። በጣም ቀላል ነው። በዛ ላይ በዛ ላይ በጣም ጣማሉ። ካሮታችንን ጨምር አደነበ ይሁን ካሮታችሁን ትንሽዬ በሞቀ ውሃ እንትን ማለት አለባችሁ። ከፈለዋት ጨምሩትና ትንሽ አምስት ደቂቃ ያህል ዝምትሉት አላችሁ ማለት ነው። ልጣችሁ ማለት ነው። ከዚያ እንደዚህ ስታቀላቀሉት ስትጠቀልሉ ከሳምቡሳችሁ ይያያዝላችኋል ማለት ነው። በነገራችሁ ላይ ችስ እቺ ችስ እንዳይመስላችሁ ስታውት ነጣ ብለ ስታወት ችስ እንዳይመስላችሁ ማለት ነው። አዚ ደሞ ቃሬና ሽንኩርቴን ነጭ ሽንኩርቴን እጨምርበታለሁ ማለት ነው። በመጨረሻ ላይ ነው። ከዛ ምን ችግር የለውም ይሄን ለዛ አቀላቅም ካላችሁ አለኝ እንደምታውት ጫውጋ ነው ለዚህ እጨምረዋለሁ። ከዛ ይሄን በደንብ ስታደርገዋለሁ ማለት ነው። እንግዲህ የውላችኋ ይሄ እንትኑ ማለት ነው። ይሄ ድንቹ እንዴ ቺስ ማለት ነው፣ የሆነ ቅልጤ ማለት ባህር ያለው ማለት ነው። እና ይወላችሁ በደንብ ነው የተያያዘው እና በጣም ቆንጆ ነው። ራሱ ዝም ብላችሁ እንደዚህ ብትበሉት ማለት ለመናገር በጣም ቆንጆ ነውና ሰርታችሁ ሞክሩት። በይነኝ አሁን ስጠቀልል አሳያችኋለሁኝ። በጣም ቀላል ነው ሰርታችሁ መጠቀም ትችላላችሁ ውድ ቤተሰቦቼ ሰርታችሁ እዩትኝ፣ ቅመሱት ትላላችሁኝ። ሰዎች በጣም ወደ ወደውታንና እናንተ እንደምትወዱት እርግጠኛ ነኝ። ተከታተሉኝ ማለት ነው። እንግዲህ ቤተሰብ ሁላችሁ ይሄን ነውን የሚጠቀልለው ማለት ነው። ያው ይሄን ሁላችሁ ነው። ይሄን አሁን አሰራር አሳያችሁና እና እንግዲህ እንደምታዩት እዚህ እንደዛ አርጌ የጠቀልለዋል ማለት ነው። እንግዲህ ስጠቀልለው ሆይ ማለት ነው። እውነት ለመናገር በጠቅለል አልችልበትም ብዙም አይደለሁም ማለት ነው ጠቅለላ ላይ እና እንደዚህ አድርጋችሁ ትጨምሩታላችሁ። እንደዚህ ጫርጋችሁ ማለት ነው፣ ቀስ አድርጋችሁ በጣም ቆንጆ ብታዩት በዛ ላይ ወይኔ በጣም ጣፋጭ ነው መተመናገር ተበልቷ ይጠገበል። በቃ እንደዚያ አድርጋችሁ ከዚያ እያ ይዛት አላችሁ ማለት ነው የቸዋት እንደዚህ ሙሉ አድርጉት። በደምብ ጥቅጥቅ አርጉት ማለት ነው። እዚያ እንትኑ ይሄ እጅነቹ ያያይዝላቸዋል ማለት ነው። እንደዚህ ፍርፍር ወደ ዳር መውጣት ምናምን ነገር የለም በጣም አያስቸግርም። ራሱ ሲጠቀልሉት ማለት ነው ያያችሁትኝ። ራሱ ማያያዣ አያስፈድገውም። እንደዚያ አርጋችሁ እየሰራችሁ ቅመሱት ማለት ነው። እና እንግዲህ ወደ ዘይት ውስጥ ጠብስ አሳያችኋለሁኝ። አብራችሁ ቆዩ። እንግዲህ ይኸውላችሁ እንደዚህ ጠቅልዬ ጨርሻለሁ። አሁን ደግሞ ጠብሰዋለሁ ማለት ነው። በጣም ቆንጆ ነው ያየችሁት እንግዲህ እንደዚህ እንደምታወትኝ ላችሁ በደንብ ነው ወደ ውስጥ አይገባም። ብቻ እናንተ በደንብ ጥቅል ላደጉት በጣም ቆንጆ ነው። ውስጣ በሰው የሚያያችሁ ነው። ምንም ነገር የለውም። የሚያወጣው ነገር የለም። ወ ያመጣብናም ብላችሁ እንዳትቸገሩ ምንም ነገር የሚያመጣው ነገር የለምና፣ እና እንግዲህ እንደዚህ አድርጌ ደግሞ ሳቀርብ አሳያችኋለሁኝ። ያው እንደምታወት እንግዲህ በጣም ቆንጆ ነው ምንም ነገር ደግሞ የሆነ ከሽ ከሽ ነው የሚለው ሲበሉት እንግዲህ ቤተሰብ ጨርሻለሁኝ እንደምታዩት እንግዲህ እንደዚህ ሆነ ወጥቷ እና እንግዲህ እንደምታዩት ይህን ይመስላል በጣም ቆንጆ ነው በዛ ላይ የሆነ እንትን ያለ ነው የላቸው እንደምታዩት የእጅት ክስክስ ይቻላል ነው በጣም ሰዎቹ ወደውታ ነው ሰብስክራይብ ላይክ ሸር አድርጉልኝ፣ አመሰግናለሁ። በዚህ አጋጣሚ እንግዲህ አንዳንድ ያዙ ያዙ ያዙ ያዙ ያዙ ያዙ ያው እንግዲህ ረመዳንም ያው እንግዲህ አብቅቷል አልቋል፣ መጨረሻው ላይ ነው አሁን። ከልብ አመሰግናለሁ ሁዶቼ በጣም ነው የማወዳችሁ በጣም ነው የማከብራችሁ። እንግዲህ ከዚህ ላይ ጨርሳለሁኝ። እንደምትወዱት ተስፋ አደርጋለሁኝ ባይ